ከተማችን በጣም አሜዚንግ የሚባል ወይ ደግሞ ተአምራዊ የሚባል ለውጥ ላይ ነው የምትገኘው ከላይ ከአድዋ ፓርክ ነው የጀመር ነው። በአድዋ ፓርክ አድርገን ወደ ዘውዲቱ ሆስፒታል የወረድ ነው ከዛ ኋላ ደግሞ ወንዝ ዳርቻ አጠቃላይ አይተን አሁን የምንገኘው የቤቶች አሸራ ቤቶች ማዕከል የሆነ መንደር በላፍቶ ነው የምንገኘው። ስለዚህ ከተማችን በጣም ሲባል የነበረ በቴኦሪ ስንሰለጥ ነው የነበረ በተግባር እያገኘ ነው ልማቱ። በዚህ ቅርብ ጊዜ ውስጥ ተፋጥኖ በዚህ ደረጃ ይደርሳል ብዬ በፍጹም አላሰብኩም። ስልጠና ላይ ሰምተናል። እሱን የሰማነው ደግሞ እንደገና በተግባር ሳይሆን እኔ በጣም ልዩ ስሜት ነው የጫርብኝ። በኢንዱስትሪውም በግብርናውም በጤናውም ዘርፍ በትምህርቱም ዘርፍ እየዘመነች ተሞክሮ የሆነች መሆኑን ነው እያሳየን ያለ ነው። አዲስ አበባ የቱሪስት ማዕከል መሆን አለባት እያደረግናትም ነው። አጠቃላይ ምቹ እንዲሆን የነበረው ሻንቲ የሆነ መንደር ፈርሶ ሰው አሁን መለስ ብሎ ከፒያሳ ጀምሮ በሙሉ የወንዝ ዳርቻ ሂዶ ማየት ቢችል ዛሬ በጣም ውስጤ ኢምፕሬስ ያደረገኝ ነው። ለነገ ትውልድ የሚተላለፍ ለነገ የኛ ልጆች አይቶ ጠግቦ የሚያድጉበትን አካባቢ ነው ያየነው ማለት ነው። ትልልቅ ሆስፒታሎችን አይተናል። አሁን የዘውዲቱ ሆስፒታል አይተን ነው የወጣ ነው። ዘውዲቱ ሆስፒታል ብቻ ሳይሆን ከዛ በላይ ያሉ ሆስፒታሎች በአዲስ መልክ እንደ አዲስ ግንባታ ትልልቅ ከ100 ዓመት በፊት ከነበራቸው በበለጠ እንዲዘምኑ ተደርጎ እየተሰሩ ነው ያሉት። ጤና ማዕከልነቱንም እንደ ፓኬጅም የሚያረጋግጥ እየሰራ የጤና ኢንዱስትሪንም ደግሞ ለወደፊቱ አገሪቷ መበልጸጓን የሚያሳይ ሁኔታ አይቻለው ዬ ያስባለሁ ጽዱ ተወዳዳሪ የሆነች ከተማ እየፈጠረ እንደሆነ በዚህ መሀል ደግሞ አሁን የምንገኝበት በዘጠኝ ወር ያለቀ የመንደር ትልቅ መንደር ያለቀበት ነው እና የይቻላል መንፈስ ለህብረተሰቡ ደግሞ የቤት አማራጭ የማቅረብ ስራ እየተሰራ እንደሆነ እያየንበት ያለው አግባብ እንደሆነ ማየት ይቻላል። የኑሮ ውድነትን ለማቅለል ህዝቡን ደግሞ ያለበት አክሰስ ለማድረግ ከዛ ባለፈ ብዙ ትርጉሞችን የሚሰጥ ስራ ነው እየተሰራ ያለው እና ይሄ ትልቅ ውጤት ነው። ቀጣይም በየክፍለ ከተማው ሰፍቶ ውጤታማ በመሆን መልኩ እንደሚሄድ እርግጠኛ ነኝ ማለት ነው። የዚህ ያሉት የገበያ ማዕከላት ከተሜውን ኑሮ የሚያረጋጋ የገዢና ሻጭ መሀል ያለው የዳለላ ሰንሰለትን የሚበጥስ ሰዎች እየመጡ እነኝን እየገዙ የኑሮ ማረጋጋትን እያረጋገጥ እንገኛለን። የቤት ልማት ላይ ፕሮጀክት ላይ እየሰራ ያለ መንግስት በጣም የሚያበረታታ ነው። በተለይ ደግሞ እያየናለ ከዚህ ከስልጠናችን ጉብኝት አንዱ እስካሁን መንግስት ከሰራ ናቸው ስራዎች በዘጠኝ ዋር በስድስት ዋር ባለሀብቶቹን እያሳተፈ በራሱ አቅም መስራት የሚገባቸውን እንደ ከተማ አስተዳደር እየሰራ ለበርካታ ነዋሪዎቻችን ነዋሪው ቀለል ባለ መልኩ ኑሯችሁን እንዲገፉ ለማድረግ እየተሰራ ያለ ስራ በጣም የሚያበረታታ ነው ማለት ነው። ከዚህ ተሞክሮ በመውሰድ ቀጣይ የእድገታችንን የሚያፋጥኑ ተግባራት ላይ እንደ አመራር ሚናችንን ለመጫወት በሚያስችል መልኩ እያየን ነው ብለን ነው ያለነው።